ሀና የሰላም ደም ሰጠቻት። ብትሰጣትም ግን ለረጅም ሰዓት ሳትነቃ ቆይታለች። በዛ ደግሞ ቤተሰቡ ተደናግጠዋል። እንዴት ነው ደም ተባለ ደም ተሰጠው። እንግዲህ የሀና ደም እና የሰላም ደም ተመሳሳይ መሆኑን ተደጋግሮ ያለ ማቅማማት ምንም ሳትል ያለ ብር ያለ ክፍያ ሀና ደም ሰጣለች። ብትሰጥም ግን ለረጅም ጊዜ ሳትነቃ ቆይታለች። ዶክተሩ እንዳለው ከሆነ ብዙ ደም ስለፈሰሳት በድጋሚ ደም እንደሚያስፈልጋት ነው። ሀና ደግሞ ደግማ መስጠት አትችልም፣ ብትሰጥም ደግሞ ትጎዳለች። ሀናም ደግሞ ብዙም ፍቃደኛ ባትሆንም የሰላም እናት በማስገደድ ለማሰጠር ሞክራ ነበረ። ነገር ግን እኔ ችግር የለውም ግን የአባቴ መኖር ይፈልጋለሁኝ እና እዚህ ምድር ላይ የእኔ አባቴ ሊያጣኝ አይፈልግም እስካለሁ ድረስ እኔ ችግር የለም ብትላትም የበትሽን የለፍትና ወስጄ ያሳክማችኋለሁ ሁሉም አለፍትና እኔ ወስዳለሁ እባክሽን ልጅ ናደንልኝ በአንቺ እጅ ነው አለችው ስትል ተማጽኗ ነው ተማጸኗ ቀጥላል የተማጸነች ብትኖርም ልጇ ግን እናቴ አይሆንም ይሄ ነገር ነይ እኔና አንቺ እናውራ ብሎ እንግዲህ ጎትቶ ወደ ውጭ አስወጣት እና እናት ራስ ወዳድ አይደለችም እና አንቺ ናየውን የሰላም መዳን ስትይ ሀናን ለመግደል ነው ወይ የምታደርጊው? እና ያላትን ነገር ሰታለች። ከዚህ በኋላ አትችልም። እሷን ትጎዳለች። ይህም ደግሞ ስታቀ ሰላምን ደስ አይላትም። ያለ ሰታለች ምን ትፈልጊያለሽ ቢላትም አንተ የሰላም መዳን አንተ አትወድም። ለዛ ነው የምትጠላት ምናምን እያለች በሌላ ነው የወሰደችው እሴትዮዋ። ነገር ግን እሴትዮዋም እውነትም እንዳለውም ራስ ወዳድነት እንጂ ያላትን ከሰጠች ከዚህ በኋላ እሷን የሚጎዳት ከሆነ ሌላ ማመቻቸት ሲገባት ወይም ደግሞ አባትየዋ ወደ ሀገር እንዲገባ ማድረግ ሲገባት ሀና ላይ ጫናን ማድረሷን የሰላምም ወንድም ሰላም ነስቷታል። እንዲሁም ደግሞ ሀናንም ፈቃደኛ አልነበረችም፣ ግን በግድ ምናልባት የሆነ ነገር ከሆንኩ ይመስለኛል ለአባት ዋጋ ደውላ እንደምትወደውና እንደናፈቀችው ያው ተናግራለች። ዶክተሩም ግን በዚህ ሀሳብ አለመስማማቱንና ይሄ ነገር አይሆንም፣ ገና ሰላምን ለማዳን ሀናን መሞት አለበት እያልሽ ነው አለት። እኔ እንደዛ ላልኩም ብትልም፣ ዶክተሩ ሊሰማማ አልቻለም። ሀና በጣም የዋ የራሷን ከመኖር የሰውን መኖር ትመርጣለች። እና እንግዲህ ሰታለች፣ ድጋሚ መስጠት አትችልም እያልኩሽ ነው ሲላትም፣ እና ልጄን መሞት አለበት ነው ወይም ትለኝ ዶክተር አለችው። ዶክተርም እኔ መሞት አለባት ሳይሆን ታዲያ ሰላምን ለመዳን ሃናን መሞት አለባት ወይ ሲላት ሙግቶ ቀጥሏል። ሌላት ግን በጣም ተደናግራለች። ከዚህ ጭቅጭቅ በኋላ ከስንት ሰዓታት በኋላ ግን መጨረሻም ነቃች። ማን ሰላም የእሷ መንቃት እንደው ሰላም የሰጠው የሐኒ ነው። ምክንያቱም ሀኒ በጣም አዝና ነበረ። በእርግጠኝነት ከዚህ በኋላ ራሱ የሜላት ያላትን ጠላት ወይም ደግሞ ሜላት ራሱ ያህናን ያላትን እንዴት እንደምገልጸው አላውቅም። በመጨረሻም እናትና ልጅም ተጣልተው ልጁ ወደ ቤት ሲሄድ ተመልሶ መጥቶ ይሄን ነገር ተሳስቶም ቢሆን ዶክተር እንደማያደርገው የዶክተሩ ተናግሮ ያለውን ነገር መክሮት እውነቱም ተናግሮ ነው የሄደው። እውነት እህትህ ልትድን አትፈልግም ወይ? ለምንድን ነው እንደዚያ ያልከው? ስለ እህቴ ልትድ ይፈልጋለሁ፣ ግን እሷ ለማዳን የግድ ሀናን መሞት የለባትምና እኔ እውቀቱን ባይኖረኝ ያንተ ጥፋል ብዬ አላስብም፣ በማለት እንግዲህ ምክር አድርጎ መክሮት ነው የሄደው። ዶክተሩም ግን መጀመሪያም ሊቀበለው ፈቃደኛ አልነበረም። በዛ ላይ ደግሞ ይሄ ነገር ድጋሚ ሲሰማ እንደማይቀበል አሳውቋል። ግን ዋና እሷ መንቃት ሆነው ማለት ነው። ግን አንዳንዴ በዚህ ነገር የወሰድኩት የሆነ ስግብግብነት ነው የሚላት። ስግብግብነት ልጇ እንዳላትም። አንዳንዴ እናት መሆን የግድ የወለደችው ልጅ እናት ብቻ ሳይሆን የሁሉም ልጆች እናት መሆን አለባት። የራሷ የወለደች ለማዳን ሌሎቹ ልጆች፣ በዛ ላይ ደግሞ በጣም የምትወዳት ልጆች። እየተከባከብሽ ነው፣ በጣም ነው ማመሰግነው። ብራ በሰራችው ብር እጥፍ የሰጠቻትን እንደ ልጇን የምታያት ግን እውነቱ ሲመጣ ግን ልጇን እንዳልሆነችና በብር እንደምትቀይራት ሰላም ልጇ ነች ሀናን ግን ብትሞትም ችግር የለም የአባቷን ኃላፊነትና ሙሉ ለሙሉ እኔ ወስታለሁ ብላ በዚኛ ክል ማሳመን ይሄ ራስ ወዳድነት ይባላል። ይሄ የእናቶችም ተምሳሌት አይደለም። ሰው የቻለውን ከሰጠ የቻለውን ካደረገ ከዛ ብላ ራሱ እስከሚጎዳ ድረስ ለምን ምንስ ምንስ ሊቀርበት ማንም ሰው ደም አይሰጥም አለ ዶክተሩ። እውነት ነው። ማንም ሰው ደም አይሰጥም። እቺ ልጅ የዋ ስለሆነች እንደ ፋሚሊ ስለነሱ ያው ስለማትለይ ሰላም ደግሞ ያለችበትን ስለምታውቅ ሰመራምና እሷን ያላቸው ሚስጥር ስለምታውቅ እና ያለው ነገር ቤቱም ስለምታውቅ ነው ደምን የመሰለ የሰጠችው ደም። በነገራችን ላይ ያው እህትማሞች ናቸው ተመሳሳይ የሚሆን ለዛ ይመስለኛል ደማቸው እስከሚታወቅ ድረስ ይሄ ነገር እንደገና ማጤን አለባቸው። ወይም ደግሞ መመርመር አለባቸው። እንደው ሜላ ቀልብ ካላት ልቧን የሆነ እንትን ከሆነ እነዚህ ልጆች ህይወት ወስታ ማስመርመር አለባት። አሁን ሰላም ትነቃለች። ስትነቃ ደግሞ እንደው ዋልነው የሃና ነው እፎይታ ነው የሷን መንጋት። ምክንያቱም ጨንቋት ነበረ። ደም ልትሰጥ ትፈልጋለች፣ ግን ትጎዳለች፣ ትሞታለች። የአባቷም ደግሞ መኖር ትፈልጋለች። ሜላ ደግሞ ራስ ወደድ ሆና አባታለች በብር እየደለለ እጃታች አንዳንዴ ብር የማትሰሩት ነገር እንደሚያሰራችሁ በዚሁ ይወቁ። የችግርም የምን ህይወታቸው አላሳልፋችሁ አንዳንዴ ወዳችሁም ሳይሆን በግዳችሁም ሰው ማስፈራርታችሁ አስፈራርታችሁ ሰው ያስፈራራል። የሆነ ነገር ለማድረግ ከፈለግ ትቀበላለህ፣ ካልፈለግ ደግሞ ግድም እንታመጣለን እናስወግዳለን ሲሉት ያልፈለገው ነገር ይሰራል። ስለዚህ አሁን ይሄን ቃል ባትጠቀመውም ሜላት በቃ እንደ ማስፈራራት አይኗ ምናምን ተቆጥታ ምናምን፣ እንደው የሙሳቤ ማነው የሰላም ወንድም በጥፊ ነው እንደ ያባረረችው። ይሄን ነገር እንዴት ትላለህ? እንደዚህ በማለት ማለት ነው። እንደዚህ አጭቤ ሰዎች እውነተኛ ነገር አይፈልጉም ፣ እራስ ወደድ ሰዎች ምንድነው የሚመጣ የዛ ሰው በቃ የዘኔታ የሚባል ርህራሄ፣ የሚባል ነገር የለባቸው። የዛ ነው ጨካኝ መሆኑን ማለት ነው። ስለዚህ እሷን በየሁበት በቃ ልክ ልኳን ልጇን ወነገራት። ከማንም በላይ ማለት ነው የሁሉም እናቶች ይሄን ሊሆን አይችልም። እንግዳው ማመስገን ነው ያለብሽ፣ የትም ሳትሄጂ የእሷ ተመሳሳይ አይነት ደም የትም አይገኝም ተብለሽ በቀላሉ እሷ ስላገኘሽ በቃ ሀና፣ አንቺ የቻልሽውን አድርገሻል። ከዚህ በኋላ በቃ ሌላው መፍትሄ እንፈጥራለን። ሌላ መፍትሄ መፈጠር ነበረባት። የአባትሽም አንቺ መኖር አለብሽ ብላ ነገር ግን ይሄን አዳለም አደረገችው። ከነቁጣዋ ምናምን አስገድዳ ነገር ምናምን ማቢሲር ይርሄገ እንደዚህ ራስ ወዳድ ሰዎች አላቸው። እና ከራስ ወዳድነታችሁ ንቁ ወይም ደግሞ ውጡ ነው የምላቸው። ይሄ ነው ምላቸው። በተረፈ ግን እንደ ሰላም አይነቱ ወንድም የሀቅ ሚኖሩ እንደ ዶክተሩ ዶክተር አንዳንድ ሰራው ነገር ጥሩ ቢሆንም አንዳንድ ስራዎች ደግሞ ከስነ ምግባሩ ከስራው ያፈነገጠ ነው። ያም ደግሞ ያው የነሱ ሲል ነው። ቢሆንም ግን እውነታው የሆን ነገር ቢመጣ ሰላም የሆን ነገር ብትሆን መጋለጡን አይቀርም። እና እንደዚህ ካደረገ ይሄ ሰውዬ ሌሎች እኮ ጉቦም ይቀበላሉ ጉቦም በልተዋል፣ ወይም ደግሞ ብርም ተቀብሏል ይላል። ይሄኛው ሰውዬ የሀናንን ስቃይ የሀናንን ጭንቀት አይቶ እንዲሁም ደግሞ ሃናንን በጣም ስለለመለችው የእሱ ሲል አድርጓል። ግን ቢሆንም እንደዚህ አይነት ህይወትን በድብብቆሽ መሰራት የለበትም ብዬ አስባለሁ። ይሄ ከዶክተርነት እንትናል የፈለገው ትብብር ሊሆን ይችላል። የፈለገው አድርጎት ሊሆን ይችላል ለጊዜው ቤተሰቡ እንዳይበተን። ነገር ግን መራራው ሲመጣ መጥፎ ነው እና እችም ልጅ ኃላፊነቱን ይወስደዋል ብላለች። ኃላፊነቱን እንዴት ቤተኛው አቅሟ ሆኖ ነው የምትወስደው። ሰላም የሆነ ነገር ብትሆን ኃላፊነቱ ሰላይ ከዛ ተጠያቂ እሷ ነች። ስለዚህ እንዳለችው የምስኪን አባትም አባቷም ሌላም ደግሞ እሷ ላይ የሚደርስ ነገር ብዙ ነገር አለ። ይህ ሁሉም ከመሆን ህገኛው ትክክለኛ ዳይሬክት ስትሬት ሄደው ቤተሰብ ማወቅ አለባቸው። ቤተሰብ ማወቅ፣ ማንም ኃላፊነት ሳይወስድ ማለት ነው። በነገራችን ላይ በሰው ላይ ኃላፊነት በተለይ ደግሞ ህይወት ላይ ሲሆን እጅግ በጣም ከባድ ነው እና እንደዚህ ባትዳፈሩ። ይሄ ሀታ የትምህርት ቢሆን እንደዚህ አይነት ነገሮች ባይስተላለፉ ባይ ነኝ። እውነት ለመናገር ማለት ነው ለምን ህይወት ነው። እኔ ጓደኛ እህት ወይም ደግሞ የጓደኛ እህት ወይም ደግሞ እንትና እንትና ስለሆነች ብቻ የህይወት ኃላፊነት አልወስድም። የምሬ ነው ሙላቸው እውነታውን ተጋፍጦ በሚወጣበት ይውጣ በሚታወቅበት ይታወቅ እንጂ፣ የሌላ ነገር አላፍትና ልትወስዶ ትችላላችሁ። ለምሳሌ እዚህም ብሬና ክላበድረው ካልከፈለ እኔ እከፍላለሁ። ይሄን አድርግለት ካላደረገ እኔ የዚህ ችግር የለውም። የምትወዱት የምታከብሩ ሰው ኃላፍትና ትወስዳላችሁ። ግን በህይወቱ ጉዳይ ግን አላፍትና አደለም። እንደየህት ወይ እንትን ምናምን ይቅርና፣ አሁን ሀናን ያሰሪዋ ልጅ ነው አሁን እንደሚባለው ግን በተዘዋዋሪ እህቷ ነው። ቢሆንም ግን መተላለፍ አለበት እንዲሆን እንደዚ አይነት ነገሮች አይደረግም። ዶክተር ስህተት ነው። ያው ቅንነትን አንትን እላለው፣ ግን በሌላ ነገር ብታደርገው ደ ደስ ይለኛል። ምክንያቱም ይሄ የህይወት ጉዳይ ነው። ስለዚህ በህይወት ጉዳይ ላይ እንደዚህ ድብብቆሽ ነገር ጥሩ አይደለምና ይሄ ነገር ትንሽ አላስደስተኝም። ሌላው በአስራ አንደኛው ሰዓት ሰላም መንቃቷ ደስ ብሎኛል። አንዷ የሀናን ጭንቀት ከዚሁ ይቆማል ማለት ነው በተረፈ እስቲ ነገ እናያለን ትነቃለች ወይስ አትነቃም የሚለውን አብረን ምና ይሆናል ሰላማችሁ ይብዛ ባይ ባይ